ሰላም ለእናንተ ይሁን። እንዴት ናችሁ? ውዶቼ በጌታ የተወደዳችሁ በእግዚአብሔር ቸርነትና ምሕረት በእግዚአብሔር ፍቅር የበዛላችሁ ውዶቼ እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ሰይጣን ማን ነው በሚለው እና ሰይጣን ማን ነው በሚለው ስር ሰይጣን ከመውደቁ በፊት በሰማይ ከፍተኛ ማዕረግ የነበረው ውብ ውብ ማለት ቆንጆ መልአክ ነበር። ስለዚህ ሰይጣን በጣም አስጠሊታ ቀፋፊ ምናምን እንዳይመስለን ውብ መልአክ እንደነበር መጽሐፍ ቅዱስ ስለ እሱ ሲናገር እንዲህ እንደሚል ማየት አለብን። ጥበብን የተሞላህ ውበትህም የተፈጸመ መደምደሚያ አንተነህ በእግዚአብሔር ገነት በኤደን ነበርክ እንቁ ሁሉ ሰርጵዮን፣ ቶፓዝዮን፣ አልማዝ፣ ቤርሌ፣ መርግድ፣ ያሲጲድ፣ ስንጴር፣ በሉር፣ የሚያብረቀርቅ እንቁ ወርቅ ልብስህ ነበር። የከበሮህና የእምቢልታህም ስራ በአንተ ዘንድ ነበር፤ በተፈጠረህበት ቀን ተዘጋጅተህ ነበር። አንተ ልትጋርድ የተቀባህ ኪሩብ ነበር። በተቀደሰው በእግዚአብሔር ተራራ ላይ እየኖርህ በእሳት ድንጋዮች መካከል ተመላለስክ። ከተፈጠርክበት ቀን ጀምረህ በደል እስኪገኝብህ ድረስ በመንገድህ ፍጹም ነበርክ ይላል፣ ሕዝቅኤል 28 13 እስከ 18 ሰይጣን ምን አይደለም ሞኝ አይደለም። ምንድን ነው የሚለው? ጥበብን የተሞላ ነው። በጥበብ ምን ያለ እግዚአብሔር እኮ ሲሰጥ እኮ ለጋስ ነው ማለት፣ አንድ ይሰጥና የሚቀበል አምላክ አይደለም፣ ይሰጣል። እግዚአብሔር ቸር ነው። ሰይጣንን ምን አድርጎታል? ጥበብህ የተሞላ ውበትህ የተፈጸመ በኤደን ገነት ነበርክ። ወርቅ ልብስህ፣ ይሄ ሁሉ ያኔ ያኔ እንደዛ ነበርክ በዚህ ሁኔታ የነበረው መልአክ በእግዚአብሔር መመሪያ መኖር ባርነት መስሎ ታየው። ለእግዚአብሔር መገዛት ባርነት መስሎ ታየው። ከራሱ በሚወጣ ሐሳብ ለራሱ ፍላጎትና ፈቃድ በመገዛት ለመኖር ፈለገ። ከእግዚአብሔር ሌላ ራስ ለመሆን ተመኘ። በፍጥረት ዓለም ላይ ምን ሆነ? የሁሉ ራስ መሆን ፈለገ። እግዚአብሔር የሁሉ ራስ ሆኖ ሲገኝ ሰይጣን ደግሞ በራሱ የራሱ መንገድ የራሱ ራስ የሁሉ ራስ ለመሆን ከሆነው ከእግዚአብሔር ጋር ሌላ ራስ ለመሆን ተመኘ። ልብ ብሎ ራሱን አየ፣ ውበቱን አስተዋለ፣ በራሱ ተገረመ። አይታችሁ ከሆነ አንዳንድ ሰው የሆነ ነገር ካለው በራሱ ነገር ሲመካ የሆነ ነገር እንዴን ኮ እንዲያለኝ እንደሚለው አይነት ማለት ነው። በዚህ ዘመንም ትህትና ሰው ሲጎድለው ከእግዚአብሔር ጸጋ እንደሚጎድለው ማለት ነው። ራሱንም አደነቀ። በመጨረሻ ግን እግዚአብሔር ለብቻው የያዛቸው ነገሮች ለእኔ ይገባኛል አለ። ማለትም እግዚአብሔር በራሱ የያዘውን ነገር፣ ራሱ እግዚአብሔር የተቆጣጠረውን ነገር ሰይጣን ምን አደረገ? ለራሱ ፈለገ። በውበቱ ምክንያት በልቡ በእግዚአብሔር ላይ ኮራ። ሕዝቅኤል 28፥17 እግዚአብሔር በሰጠው ጥበብ ውበት ለራሱ ለማትረፍ የተነሳ መንገድን ለራሱ ማትረፍ አደረገው ማለት ነው። ሕዝቅኤል 28:16 ላይ ማለት ሰው የተሰጠውን ነገር መሸጥ ይችላል። በገንዘብም በክብርም ለራሱ ለማትረፊያ ሊጠቀምበት ይችላል ከእግዚአብሔር የተሰጠውን ነገር በልቡም ወደ ሰማይ አድርጋለሁ አለ ይላል ኢሳያስ 14:13 ላይ ምን አለ በልቡ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አድርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ እቀመጣለሁ፣ ከደመናዎች ከፍታ በላይ አድርጋለሁ አለ፣ በልዑልም እመሰላለሁ አለ። ማለት አስቡት፣ በቃ በጣም ከፍ ያለ ቦታ ለራሱ እንዲህ አደርጋለሁ፣ በእንደዚህ ቦታ ተራራ ላይ እቀመጣለሁ፣ በልዑል እመሰላለሁ፣ እኔ እንደዚህ ሆናለሁ። ይሄ ታውቃላችሁ የስጋ ስራዎች መካከል ምኞት አንዱ ነው። መመኘት አንድ ራሱን የቻለ ኃጢአት ነው። በእርግጥ በአዲስ ኪዳን ላይ እና ከዚህ በዚህ ጊዜ እንደ ርኩስ ነገር ከእግዚአብሔር ተራራ ተጣለ። ሕዝቅኤል 28፥16 ላይ ከፍ ባለችው በእግዚአብሔር መንግስት ወደ እግዚአብሔር እጅግ ተጠግቶ የነበረ ይህ መልአክ በተቃራኒው እጅግ ርቆ ተጥሎ ማየት የሚደንቅ በመሆኑ እንደዚህ ተባለ ኢሳያስ 14 12 ላይ አንተ የንጋት ልጅ የአጥቢያ ኮኮብ ሆይ እንዴት ከሰማይ ወደክ ብሎ ተጠየቀ የሚል ጥያቄ ደግሞ ታያላችሁ። አንተ የንጋት ልጅ የአጥቢያ ኮኮብ የሚያበራ ማለት ነው። አያችሁ፣ እግዚአብሔር ያደረገው ሆኖ መኖርን መቀበል ባለመቻሉ በሰማይ መንግስት የማያስፈልግ ሆኖ እንደማይጠቅም እቃ ተጣለ። መጽሐፍ ቅዱስ ሰይጣን ማን እንደሆነ ባይገልጽም ስለ እርሱ በቂ ግንዛቤ ለማግኘት አስቸጋሪ ይሆን ነበር። ስለ ሰይጣን መጽሐፍ ቅዱስ ባይነግረን ኖሮ ማወቅ አንችልም ነበር። ሁላችንም ስለ ሰይጣን ያወቅ ነው መጽሐፍ ቅዱስ ስለ እሱ ማንነት ስለገለጠልን ነው። እንዲህ ባይሆን ኖሮ ማናችንም ስለ እሱ ማንነት የምናውቀው በስውር እንጂ ራሱን በመግለጥ ታውቃላችሁ። ሰይጣን በብዛት በድብቅም ሊሰራ ይፈልጋል ራሱን በመግለጽ ስላልሆነ የራሱን አካሄዱ ልክ እባብ አይታችሁ ከሆነ በእባብ ተመስሏል። ዘፍጥረት ምዕራፍ ሶስት ላይና እባብ መንገዱን ሲሄድ ኮሽ ኮሽ ኮሽ የሚል ድምፅ አያሰማም። በጣም ተጠንቅቆ ልክ አፉንም ከከፈተ በሁለት ምላስ ነው አንድ እውነት ቢናገርም ሁለት ደግሞ ውሸት በሚናገር ምሳሌ ነው እባብ መጽሐፍ ቅዱስ ላይም የተጠቀሰልን አካሄዱን በጣም በስውር ነው ሊያደርግ የሚሞክረው ራሱን ገልጦ የሚሰራ ጠላት በቀላሉ አሰራሩ ይታወቅበታል ልክ ሰይጣን አሰራሩ ግልጽ አድርጎ ቢያሳውቀን ኖሮ ለምሳሌ ሌባ በሌሊት ሲመጣ በሌሊት ስድስት ሰዓት ላይ እመጣለሁ ቢለን እኛ ስድስት ሰዓት ላይ ፖሊስም የሆነ ምንም ነገር ተዘጋጅተን መብራታችንን አብርተን አይናችንን አፍጥጠን ስድስት ሰዓት እንጠብቀዋለን። ምክንያቱም ሌባው ስድስት ሰዓት እኛ ነግሮን ከመጣ መስረቅ አይችልም። ሌባ ሊሰርቅ የሚችለው እኛ በማናውቅበት እኛ ለጥ ባልንበት በተለይ ሊነጋጋ ሲል አካባቢ ይባላል። ሰይጣን እንትን ሌባ ሶሪ፣ ሰይጣን አልኩኝ ሌባ የሚመጣው ምክንያቱም ጭለጥ ውስጥ ያለ እንቅልፍ ደግሞ ዲፕ ስሊፕ ውስጥ የሆነ ሰዓት ላይ ደግሞ ለሊት ላይ ይገባል። በተቻለ መጠን አጥንቶ ነው። ማን ነው በጣም ጭልጥ ያለ እንቅልፍ ላይ የተኘው፣ ማን ነው የተዘናጋው፣ ማን ነው የማይጸልየው፣ ማን ነው ቃል የማያነበው፣ ማን ነው ከቅዱሳን ጋር ኅብረት የማያደርገው የሚል ክፍተቶችን እንደሚጠቀም በዚህ ዘመን ማለት ነው። እና ጠላት እንደሌለ እንደማይሰራ አድርጎ ራሱን ያቀርባል። ልክ እንደሌለ አርገን ጠላትን ሰይጣን እንደሌለ አርገን በምናስብበት ጊዜ እሱ ይጠቀምብን፣ ይጠቀማል ሰዎችን። ስለዚህ በእኛ መጠቀሚያ ያለ ለሰይጣን እንዳንሆን እሱ ራሱን ቢገልጦ እኔ እንዲህ ነው የምሰራው ብሎ አይነግረንም ማለት ነው። በድብቅ ለመስራት ነው የሚሞክረው። ለስለዚህ እኛን የገለጠልን የእግዚአብሔር ቃል ነው መጽሐፍ ቅዱስ ነው በደንብ ያስተማረን ስለዚህ ነገር ማነች ሰዎችንም መጽሐፍ ቅዱስ ከሚናገረው ውጭ መሆን አንችልም። መጽሐፍ ቅዱስ የነገረን ነገር አይናችንን የሚያበራልን ነው። በጣም በጣም ንቁ እንድንሆን ብልጥ እንድንሆን እንዳንሞኝ የሚረዳን ነው። መጽሐፍ ቅዱስ ሰይጣንን ጠላት፣ ባለጋራ፣ ክፉ እያለ ገልጦታል። ምንድ ነው? ጠላት ነው፣ ባለጋራ ነው፣ ክፉ ነው። ስለዚህ አንድ አማኝ ሰይጣንን እንደ ጠላቱ እንደ ባለጋራው ማየት መቻል አለበት እንጂ እንደወዳጁ? በፍጹም። እየሸላለመ እየቀባባ ጉንጭ መቶ እየሳመ ኢየሱስ ክርስቶስን እኮ መጥቶ ጉንጩን ነው እንዲስም ያደረገው ይሁዳ ነው። ስለዚህ በጣም እንትን ማለት አለብን መንቃት አለብን። መጽሐፍ ቅዱስ የሚነግረንን በደንብ ማስተዋል አለብን። አለበለዚያ በመረጃነት በእውቀት ብቻ ስለ ሰይጣን ከማወቃችን በላይ ሰይጣን እንዲህ ነው ብሎ ከማወቅ በላይ አጥብቀን እንደ ጠላታችን የማንቃወመው የማንከላከለው ከሆነ ጥቃት ሊያደርስብን ይችላል። አንዳንዶች ዲያብሎስ ጠላታችን ነው ይላሉ። ነገር ግን ከእርሱ ጋር ያላቸው ሁኔታ እንዴት ትመለከቱታላችሁ ሲባሉ እንዴት ነው ከሰይጣን ጋር ያላቸው፣ ማለት ሰይጣን ጠላታችን ነው ይላሉ፣ ዲያብሎስ ጠላታችን ነው ይላሉ። ታዲያ እንዴት ነው የምትመለከቱት? ምንም ሊያደርገኝ አይችልም ይላሉ። በቃ እኔን ምንም ሊያደርግ አይችልም ይላሉ። ምንም ሊያደርጋቸው ካልቻለ እንዴት ጠላታቸው ሊሆን ቻለ? እነሱን ምንም፣ እኔን ምንም ጠላት ሊያደርገኝ አይችልም ካልን እሱማ ወዳጅ ነው የሚሆነው ምንም የማያደርገን እኮ ወዳጅ ነው። ጠላቱን በመንገድ አግኝቶ በመልካም የሰደደ ማን ነው? ማንም ሊኖር አይችልም። መጽሐፍ ቅዱስ ሰይጣንን ባለጋራ ነው የሚለው። ስለዚህ ለዛ አጥብቃችሁ ተቃውሞት ይለይላል። መቃወም እኮ በአፍ ብቻ አይደለም፣ በህይወት በተግባር እንደሆነው ሁሉ። ስለዚህ የእግዚአብሔር ቃል ጠላት ነው ካለ በማናቸውም ሁኔታ ጥፋት ሊያደርስ ይችላል፣ ሊያጠፋ ይችላል። እናንተ ቀን ከሌት ትምህርታችሁን አጥንታችሁ ምናምን ውጤት ስኬት ደርሳችሁ ጥሩ ቦታ ላይ ደርሳችሁ ጥሩ ስራ አግኝታችሁ ጥሩ ቤተሰብ መስረታችሁ ያለውን ነገር ዛሬ ላይ መጥቶ እንቅፋት የሚያደርግ ከሆነ ለምንድን ነው ታዲያ ልፋታችሁን ከንቱ ሊያደርግ የምንፈቅድለት አይነት አስተሳሰብ ሊኖረን ይገባል ማለት ነው ሐዋርያው ጴጥሮስ በመልእክቱ በመጠኑ ኑሩ ንቁ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያንን መከራ በሙሉ እንዲቀበሉ አውቃችሁ በእምነት ጸንታችሁ ተቃውሞት ነው የሚለው አንደኛ ጴጥሮስ አምስት ከስምንት እስከ ዘጠኝ ይህ ክፍል በጠላት ላይ ምንም አይነት አቋም መውሰድ እንዳለብን ምን ማድረግ እንዳለብን ይነግረናል እንደዚህ ክፍል አባባል ዲያብሎስ ባለጋራ ጠላት ነው ጠላታችን ወዳጃችን ሊሆን አይችልም ሆኖም አንዳንድ ወገኖች ምንም ሊያደርገኝ አይችልም ሲሉ አንድ ነገር ማድረግ መቻሉን በትክክል ያስተዋሉ አይመስልም አንዳንድ ሰው እኔ ሰይጣን ምንም ሊያደርገኝ አይችልም በቃ እኔ እኔ ሁሉ ነገር አልቆልኛል ተሰርቶልኛል ምንም ሊያደርገኝ አይችልም ምናምን የሚሉት እንዲህ ምንም ካላደረገማ እንዴት ጠላት ሊሆን ይችላል ምንም ሊያደርጋቸው ካልቻለ ወዳጅ እንጂ ጠላታቸው ሊሆን አይችልም መጽሐፍ ቅዱስ ግን ጠላት እንደሆነ ስለሚናገር ምን ይላል? ተቃውሙት ከእናንተ ይሸሻል ይላል። መቃወም ማለት ለምሳሌ አንድ ክፉ ከሚያደረግ ሰው ጋር አብራችሁ ቆማችሁ፣ ወይ ደግሞ ቴክስት ቢልክ የሆነ ነገር ያደረግላችሁ የሆነ ነገር አለመቀበል ታቁታል። መንፈስ ቅዱስ እኮ በልባችሁ አለ። እግዚአብሔር እኮ ቃሉን በልባችሁ ጽፏል። ከቃሉ መስመር ሊያወጣችሁ የሚችል ሰው ጋር ቆሞ ማውራት ራሱ፣ ቆሞ የሆነ ነገር ማድረግ፣ ከዛ ሰው ጋር አብሮ ጊዜ ማሳለፍ ራሱን አለመቃወም ማለት ነው ብዙ ጊዜ መቃወም ከአፍ ብቻ ጋር ይመስላል። በኢየሱስ ስም ራቅ፣ በኢየሱስ እንዴ፣ እሱም እኮ ስሙን የሚጠራ ሆኗል እኮ በዚህ ዘመንማ በጌታ ስም የሚመጣ ብዙ እኮ ስሙን እየጠራም እሱ እኮ አብሮ ሊቆም ይችላል። እና ባንቃወመው፣ ግን ሊያደርግ ያለውን ነገር ያደርጋል። በአዲስ ኪዳን 27ቱ መጽሐፍት 19ኙ ሰይጣንን በተለያየ መልኩ ገልጠውታል ከ27ቱ 19ኙ ገልጠውታል። ይኸውም ክፉ ጠላት ስለሆነ የራሱን ክፉት ክፋት ለማሳየትና ለማሳወቅ ነው። አሰራሩ ካልታወቀ በጥንቃቄ ካልተያዘ፣ እንዲሁም ተከላካዮችን አጥቂዎች በምንሆንበት ሁኔታ ራሳችንን ካላስገባን የቀድሞ ጥፋቱን አሁንም ሊፈጽም ይችላል። ቀድሞ የሰራውን ጥፋት ዛሬም በእኛ ሕይወት ሊሰራ ይፈልጋል። ሰይጣን የሚተኛ ላይሆን ይችላል። ሰይጣን በአዲስ ኪዳን ማለት ሰይጣን አይተኛ ማለት። እግዚአብሔር ደግሞ የበለጠ ታውቃላችሁ። ሰይጣን የተፈጠረ ነው ታውቃለች። ግን ፈጣሪያችን ግን የእኛ አባታችን ግን እሱን ከእሱ በደንብ ይከላከልልናል። ምክንያቱም እግዚአብሔር አባታችን ነው። ወደ እግዚአብሔር ስንጠጋ ከጠላት እንሸሻለን። ወደ እግዚአብሔር ስንቀርብ እሱም ወደ እኛ ይቀርባል። አምላካችን፣ አባታችን፣ ወዳጃችን ደግሞ ብርቱ ኃያል አምላክ ነው ያለን እኛ ሰይጣን ምንም አቅም ባይኖረውም ግን ደግሞ ጠላት ነው። ሰይጣን በአዲስ ኪዳን ከ27ቱ ስምንቱ ከስምንቱ ደግሞ በአራቱ ክፍል ክፉ በሚል ወይም ሌላ ስያሜ ተገልጠው ታዩታላችሁ። እንዲሁም እሺ፣ እንዲሁም በወንጌላት ውስጥ ደግሞ 28 ጊዜ በተለያየ ስም ስሙ በተለያየ ሁኔታ ተጠቅሷል። 28 ጊዜ። ለምሳሌ አጋንንቱ እሱና አጋንንቱ በተለያየ ስም ከሃያ ስምንቱ ሀያ አምስቱ ደግሞ የተጠቀሰው ኢየሱስ ክርስቶስ ነው። ሰይጣንን የጠቀሰው በክርስቶስ ኢየሱስ ነው የተጠቀሰው። ከሃያ ስምንቱ ሀያ አምስቱን ኦልሞስት ሶስቱ ነው በሌላ የተጠቀሰው እንጂ ሀያ አምስት ጊዜ እየጠቀሰው ኢየሱስ ክርስቶስ ነው ሰይጣንን። መጽሐፍ ቅዱስ ሰይጣን ሕያው ፍጡር እንደሆነ ይናገራል። የሞተ ሳይሆን ሕያው እንደሆነ የማሰብ የማስተዋል ችሎታ ያለው ፍቃድ ያለው ስሜት ያለው ፍጡር እንደሆነ አድርጎ ገልጦልናል። ፈቃዱ ደግሞ ያለማቋረጥ እግዚአብሔርንና የእግዚአብሔርን ሕዝብ የሚቃወም ነው። ዛሬም ይቃወማል ሰይጣን፣ እኛም ደግሞ እንቃወመዋለን። ኢየሱስ ጌታ ነው። በርቱልኝ፣ ሰላም ሆኑልኝ። የሚቀጥሉትንም ሪኮርዶች አዳምጧቸው።